እቺ ወያታፍር ወያታፍር የሌባ አይነ ደረቅ መልሶ ልብ አድርቃ አሉ። ምንም የምታፍረው ነገር የለም እኮ። ምን አይነት ተንከሲስ የሆነች ልጅ ነች? ተንከሲስ የሆነች አንድ ሌባ ሲሰርቅ ሆነ ሲጠየቅ ገና ማለት እኔ ምልህ ሲባል አረኔ ያላየሁም፣ በጭራሽ ያየሁት ነገር የለም። በቃ እኔ እንደዚህ ቦታ ነበርኩ ምናምን ብሎ ራሱን በራሱ ወዲያውኑ ያጋልጣል። ጀማሪ ሌባ ሲሆን በደንብ አድርጎ ራሱን ያጋልጣል። መስረቁን ምንም ሳይባል ይናገራል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላም ለእናንተ ሆን በያላችሁበት ሰላማችሁ ብዝት ብዝት ዝት ይበለልኝ። ውድና የተከበራችሁ ቤተሰቦቼ እኔ እጅግ በጣም የሚገረመኝ ነገር አለ። እኔ ሮዛ የሚገርማችሁ ነገር ሮዛ ጥርት ያለ ንጹህ ሆድ ነው ያላት፣ ንጹህ ልብ ነው ያላት፣ ንጹህ አስተሳሰብ ነው ያላት ምንም ዓይነት ነገር ቢያንስ አማርኛ አለመናገሯ እና አማርኛ መያዟ እንጂ ምን ምን ዓይነት ነገር እንደምትናገር በፍጹም መገመት አይጠበቅብንም። በጣም ትናገር ነበር። እዛ ጋ ዝም ብላ ሳቀች እንጂ እንቅ አርጋ ብታፈርጣት ሁሉ ደስ ይላት ነበረ። የምትናገረውን ነገር እንኳን ማለት ነው ውሸት መሆኑን ማለት በቃ ትዝብት ውስጥ ከመግባቷ የተነሳ ሀዊ የምትናገረውን ውሸት እንኳን አይታ ቃላቶችን ያጣችሁ ማለት ነው። እንደዛ የበለጠ እስ አማርኛ እስኪ ጣፍጥ ድረስ እስክታወራ ትብትብትብትብ ብላ ማለት ነው። ስለዚህ እቺ ልጅ ሀዊ ቀድማ ያቀደችው ነገርና ቀድማ ያስበችው አስባው የነበረ ውስጧ የነበረው ነገር ነው እያወራች ያለችው ማለት ነው የምትናገረው ቢያንስ እንኳን የተሻለ ነገር እውነትም ሰይድን አፍቅራውና፣ እውነትም ሰይድን ወዳውና፣ እውነትም ሰይድን አፍቅራው ቢሆን ኖሮ ማለት ነው። እስቲ መጀመሪያ ቪዲዮን እንመልከተው

ሱመያ ከሰሄድ መታረቅ ፈልጋለች። እጅኮ በቃ ለሴሄድ እና ለሱመያ የምትመኝለትን ነገር የምትፈልገውን ነገር የምታስበውን ነገር ነው። ሲጀመር እኔ በጣም የሚገርም ነገር አግኝቻለሁ። ቀጠሮ ነው እየጠበቅኩ ያለሁት፣ የማቀርብላችሁ ይሆናል ማለት ነው። የሚገርም ነገር የሚገርም ሚስጥር አግኝቻለሁ። የማቀርብላችሁ ይሆናል ሲጀመር ሀሳቧና የምትፈልጋቸው ነገሮች ከሰሄድ ጋር ማለት ነው። ከመጀመሪያው ከሁሉም የባሰ ነገር ነው። የባሰ የባሰ እጅግ የባሰ ነው የምትፈልገው እጅግ የባሰ ነገር ማለት ነው። ከበፊቱ የተለየ አዩ፣ በረኪና የተለየ ነገር ማለት ነው። እና አሁን ሰኢድ የምር ይህንን ነገር እንፈትናት ብሎ ሄዶ ይህን ነገር ያደረገበት የራሱ ምክንያት ሊኖረው ይችላል። እንደዚህም ሆኖ ግን በጣም ፊት እየሰጣት ነው። በጣም ፊት በጣም ማለት ነው። እንግዲህ ውሸቷ ቆሞ ይሄዳል ማለት ነው። ቆሞ የሚሄድ ውሸት ነው። እዩ አሸቻለች፣ ቆሞ ይሄዳል። በቃ እንግዲህ ሰሄድም ኦሮምኛ ይችላል። በኦሮምኛ በመሃልም እየተናገረች ነው። ጉዳዩንም ያውቀዋል። ግን ምን አይነት ስሜት ነው እዛ ያለው ነገር? እኔ መጨረሻውን ስጠብቀው ነበር። በቃ ምን ገደላት፣ ዋጣት፣ ስልክጣ፣ ረጋት፣ እዚ አፈናቀላት ምናምን ከቤት ከግቢ ጥርግ አድርጎ እንዳለችው ውጭልኝ እንዳለችው አስወጣት እያልኩ ስጠብቅ ነበር። ስለዚህ ሰሄድም እንደኔ ሀሳብ በጣም ፍቅር ይዞታል። ፍቅር ባይዘው ኖሮ እንደዚህ ሰሄድ አይሆንም። ፍቅር ይዞታል። እንደኔ ሀሳብ ፍቅር ገብቶለት ነው። በጣም ገብቶለት ነው እንጂ በፍጹም እንደዚህ ዝም እንዴ? እስቲ እናንተ ብትሆኑ ዝም ትላላችሁ እንዴ? እስቲ ከእናንተ ውስጥ ዝም የሚላለ የምር ጓደኛችሁ ጋር ሄዳችሁ እንደዚህ ተልካችሁ የምር እንደዚህ አይነት ነገር እንደዚህ አይነት ሚሽን ቢሆን በቃ ምንድን ነው የምታረጉት? የምታረጉት ነገር ይኖራል የሆነ ነገር ማለት ነው። በጣም ነው የሚያናድደው። በጣም ያናድዳል። እንደው ፈተና ቢሆንም ነገሩ በጣም ነው የሚያናድደው። አይ እኔ እንኳን ማለት እቀላቅላት ነበር ከመሬት ዝም ብዬ ቀላቅላት ቀላቀላ እንዲቀልቀል አረጋት ነበር። እኔ ሰይድ ብሆን እንደዛ ነው ማረገው። የምር የልጆቼን እናት እንደዛ እንድትናገር እድልም አልሰጥም። የምር እንደው ፈተናው ይሁን እሺ፣ ይሁን፣ ጥሩ ነው ለማወቅ። እና ቶሎ ብዙ ሳይራመድ ግን ያውን ቀጣ ያለውን ነገር ነው መጠብቀው። እኔ በሱመያ ላይ ያላት ጥላቻ በሱመያ ላይ ያላት ፍላጎት ሱመያ ላይ ያላት ጥላቻና ሱመያ ላለማግኘት የምትፈልጋቸው ነገሮችን ቀድማ ተዘጋጅታለች። ቀድማ የተዘጋጀችውን ነገር ነው እያወራች ያለችው። የሱመያ ጥላቻ አደገኛ ጥላቻ አለባት፣ አደገኛ ማለት ነው። ጭራሽ እንዲገናኙ አትፈልግም። ከልጆቹ ጋር አብረው እንዲኖሩ አትፈልግም፣ በጭራሽ አትፈልግም። የማትፈልግበት ደግሞ የራሷ ምክንያት አለት። ከጀርቧ ሚዛ የመጣችው ነገር አለ ማለት ነው። ይህንን መገመት አይከብድም፣ እንደኔ ሀሳብ ማለት ነው ግን ግን ቢሆንም ቢሆንም ሰይድ ግን ጠዋጣ ማድረግ ነበረበት። አይ ነበረበት፣ የቱ ጋር ነበር መሰላችሁ? በጣም ያናደደኝም ቦታ ላሳያችሁ። በጣም ያናደደኝም ቦታ ላሳያችሁ። ዊና ሰይድ አብረ በፍቅር ይኖሩ፣ እኔ እንዳረብሻቸው እወጣላችኋለሁ። ከአዲስ አበባ ራሱ ኢንሻላ በፍቅር አይኖራችሁም እናንተ። ከዛ እኔ ሱመያ ሀዊ ቤት ሻንጣም

ራቅ አርጋ ልጥላት እንደምትፈልግ ግልጽ ነው። በቃ ብታገኛት ማለት ነው። ካለችበት አካባቢ አርቃ በጭራሽ የማትገኝበት ቦታ አፍና እንደማትቀብራት አትጠራጠሩ። እፍና አድርጋት አጠገቡ እንዳደርስ አለማድረጓን አትጠራጠሩ። እንደኔ ሀሳብ ይህንንም ነገር ሳታስብ አትቀርብ። ምክንያቱም ሆዷ ውስጥ ያለውን ነገር እዛው ተከራይታ እዛው እንደዚህ ሆና እዛው እንደዛ ሆና እያለች ያለች ውስጡ ያለውን ነገር ነው ሰሄድ እንደዚህ ማድረግ አለበት የሚለውን ነገር ነው ቀድሞ እሱ ፈተናውን አመጣው እንጂ ማለት ነው። ውስጡ ያለውን ነገር ነው ያወራቸው። ግልጽ ነው በቃ ውስጡ ባይኖር እኮ ምንም አይነት ነገር መንተባተብ ሳይኖሩ አታወራም እኮ ምንም ነገር በቃ መንተባት የሌለ ግልጽ በቃ፣ አፋፏን አፋፏን የሮዛን የምትይዛቸው ነገሮች ማለት ነው። ውስጧ ያለውን ነገር ነው በቃ የምትፈልጋቸውና የምታስባቸውን ነገሮች ነው አንድ በአንድ ቁጭ ቁጭ ቁጭ ያደረገችው ቁጭ ቁጭ ያደረገችው። እኔ መስኪን ሮዛ ፈተናው ላይ ሆና እንኳን አሳዘነች ጀምር አንደ በቷ በጣም የሚገርም ነው። በጣም ግልጽና በጣም ሩሩህ የሆነች ሴት ነች ሮዛ ማለት ነው። በጣም ሩሩ የሆነች ሴት እንደው እሷን ከምታገባ እኔ ሮዛን ብታገባ ነው የምለው እንደው ሁለተኛ ብልሃል አይደል ሁለተኛ ከሆነ ሮዛን ብታገባ ነው የሚሻለው እንደ እኔ ሀሳብ ይሻላል ከዚች ምን ልበላት ምን ልበላት በረሮ ብለናል በረሮ ብለናል ሌላ ስም ላውጣ ምን ላውጣ ም ላውጣ ስም ላውጣላት ተንከሲስ ተንከሲስ የሆነ አገኘሁ ተንከሲስ የሆነች ልጅ ልጅ በቃ ተንከሲስ ተንከሲስ ፈጣን የሆነች ተንከሲስ ነች። በቃ ውስጥ ውስጡን አደገኛ ነገር የምታረግ አንደኛውን እኮ አዩ በረኪና ተሻለ፣ አዩ በረኪና ዘላ ነው የምትወጣው፣ ጉብ ብላ የራሷን እርምጃ ነው የምትወስደው። እቺ ግን በውስጧ የማይሆን ነገር ነው የምታስቡ ውስጥ ውስጡን ነው ማለት ነው። ሰይድ አደራህን እንደው እንዳታጠፋ፣ ራስህን ጠብቅ ወንድሜ፣ ራስን መጠበቅ አለበት። እቺ ተንከሲስ ብያታለሁ፣ አደገኛ ተንከሲስ ልጅ ተንከሲስ የሆነች በርስ የባሰማለህ እንዴ ጎበዝ፣ የባሰማለህ ከዚህ ባሰማለህ ለካ የከዚህ ባሳለ። እንዴት እንዳገኛት አላውቅም፣ ከየት እንዳገኛት አላውቅም። ለእኔ ተንከሲ ሲሆናብኛል። አያችሁ፣ ምንም ሳትኮላተፍ ምንም ሳትተባተፍ ቀጥ አርጋ ውስጧ የነበረውን ነገር ተናገረች። ስለዚህ ይዛ የመጣችውን ነገር አንድ በአንድ እያወጣች ነው ማለት ነው። አሁን ይህንን ፕራንክ ሲሰሩት፣ ይህንን ፕራንክ ሲያስቡት እሷ ደግሞ ከዚህ በፊት ቀድሞ የነበረ ነገር ነበር ውስጧ ሀዊ ጋ ውስጧ የነበረ ነገር ነበር ሽምጥጥ እንግዲህ ሌላ ነገር ምን ምን እንዳለ ማሰብ መገመት ምንም አይከብድም ምንም አይከብድም ለእኔ ተንከስ ይሆናብኛለች። እናንተስ ኮመንት፣ ሀሳብ አስተያየታችሁን አስቀምጡልኝ ጋይስ። እቺ ውስጧ ያለውን ነገር ተጨባጭ የሆነ ነገር ነው፣ በተፈተነችው ፈተና ላይ ቁጭ ያደረገችው ውስጧ ስላለ ሱመያን ምን ማድረግ እንዳለበት ሱመያን የት ማድረግ እንዳለበት ሱመያ እንዴት አርቆ ማስቀመጥ ቃጠገቡ እንዳለበት ሱመያን እንዳያገኛት ምን ማድረግ እንዳለበት ቀድማ አስባ፣ ይህን እድል ስልታገኝ እንግዲህ ተናገረችው ማለት ነው። ይህን እድል ስታገኝ ተናገረችው። ስለዚህ ውድና የተከበራችሁ ቤተሰቦች እናንተ ምን ትላላችሁ? ለዚህች ለተንከሲስ? በሌላ ቪዲዮ ጠብቁኝ። እጅግ በጣም የሚገርም ነገር ይዤላችሁ መጣለሁ። እስከዛው ድረስ ሰላም ቆዩ። ሰላም ሁሉ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም